ከቀድሞ ኃይለ ስላሴ እስከ ዛሬው ዶክተር አብይ አህመድ ድረስ የተፈራረቁበት የህዳሴው ግድብ ዛሬ ደግሞ ክሬዲቱን ለመውሰድ ዶናልድ ትራምፕ ተፍተፍ እያሉ ነው። ባሳለፍነው ሳምንት በኢትዮጵያና በግብፅ መሃል ሰላም እንዲፈጠር አድርጊያለሁ ያሉት ዶናልድ ትራምፕ አሁን ደግሞ በሌላ አባባል ተመልሷል። ዶናልድ ትራምፕ ኢትዮጵያ የህዳሴውን ግድብ እንድታጠናቅቅ የኛ አስተዋጽኦ አለበት ሲሉ መደመጣቸው አጀኤባስ ብለዋል። ዶናልድ ትራምፕ ከመቼውም ጊዜ በላይ ወደ ኢትዮጵያ ፊታቸውን ያዞሩ ይመስላል። ከሰሞኑ በተደጋጋሚ ንግግሮቻቸው ስለ ኢትዮጵያ ሳያነሱ ውለው አያድሩም። ትራምፕ የህዳሴውን ግድብ እኛንን በገንዘብ የረዳ ነው ብለዋል። መቼም የአሜሪካን ነገር በእርዳታና በገንዘብ ካልሆነ በስራና በሙያ ግዙምና እኛንን የገነባ ነው እጃችን አለበት። ረንዳውም በሞኝነት በእርዳታ መልክ የሰጠናቸውን ገንዘብ ግድብ ሰሩበት ብለዋል። እሰየው አበጀን ለሀገራችን አስበናል ማለት ነው። ዶናልድ ትራምፕ፣ የአሜሪካ ፕሬዝዳንት፣ በማኅበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የኖቤል ሽልማት ሊገባቸው ይገባ እንደነበር ገልጸው ለብዙ አገሮች ሰላም እንዲሰፍንና እንዲስማሙ ማድረጋቸውን ገልጸዋል። ምናልባትም ለቀጤው ዓመት ወይም ለ2026 የኖቤል ሽልማት ስጡኝ እያሉ ሊሆን እንዴ? አፋውጥተው ሰውየው ፈጣጣና ደረቅ ናቸው። ፊት ለፊት ይናገራሉ የተሰማቸውን። ይህ ግልጽነታቸው መልካም ቢሆንም ግን ያላደረግኩትን አደረግኩ ለአምባሏ ለበት ኩበት ለቀማ አይነት ነገር ይመቻቸዋል። ከዚሁ ጎን ለጎን ደግሞ ወደ ኢትዮጵያ ዓይናቸውን አዙረዋልና ህዳሴው ግድብ ላይ ይሄ ትኩረታቸው አልተመቸንም። ደሞ የህዳሴው ግድብ ምን ያርግ? የኢትዮጵያ ህዝብ 80 ሚሊዮን ህዝብ ዛሬ የዛሬ ነው ያደርገውና 120 ሚሊዮን ህዝብ ከመድረሳችን በፊት ባለው የህዝባችን ቁጥር ባለን አቅም እንገነበዋለን ተብሎ የተጀመረም የኢትዮጵያ ህዝብ አንጡራ ሀብቱ ከየስራው ከየጎራው ሰብስቦም ከየስራ ኃላፊነቱ አጠራቅሞ አንድነት ያረፈበት በአብሮነት ኢትዮጵያውያን በጋራ የጋራ ላባቸውን ተጠቅሞ የገነቡት ነው። እኛ አሜሪካን በገንዘባችን የረዳ ነው የገነባ ነው ነው ብሏል ዶናልድ ትራምፕ። እዚህ ደረጃ እንዲደርስ አድርገናል ያሉት ዶናልድ ትራምፕ፣ በተለይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የህዳሴው ግድብን በኢትዮጵያውያን ገንዘብ የተገነባውን የህዳሴውን ግድብ በአሜሪካውያን ሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ነው ሲሉ ገለጹት። አረ እንዲያውም ከውሃው ይገባናል ወይም ከኤሌክትሪክ ኃይሉ አጋሩን እንዳይሉን። በተለይ ሰውየው ወደ ትሩዝ ሶሻል ሚዲያቸው ሄዱና አንዳንድ ነገር ጫር ያደርጋሉ። በተለይ እዛ ላይ ጫር ጫር ካደረጉት ነገር ውስጥ የዛሬው ደግሞ አጃይብ የሚያስብል ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ኢትዮጵያ ፊታቸውን በተደጋጋሚ ማዞራቸውን ልብ ይለዋል። ዶናልድ ትራምፕ ስለ ኢትዮጵያ ሕዳሴው ግድብ በተደጋጋሚ የሚናገሯቸው ነገሮች አስገራሚ ናቸው። አጃኢብ ያስብላሉ። ስለ ኢትዮጵያና ስለ ግብፅ፣ ስለ ሕዳሴው ግድብ በተደጋጋሚ ይናገራሉ። ትራምፕ ዛሬ የተናገሩት ደግሞ አነጋጋሪውና አወዛጋቢው ንግግር የህዳሴውን ግድብ እኛንን በገንዘብ የረዳ ነው ብለዋል። ዶናልድ ትራምፕ ኢትዮጵያን በላባቸው፣ በጉልበታቸው፣ በገንዘባቸው ለዘመናት ሲቆጥቡና አዋጡ በተባሉ ጊዜ ሁሉ ከደሞዛቸው፣ ከሕይወታቸው እየተቀነሰ በላባቸው የሠሩትን የህዳሴውን ግድብ አሜሪካ በተለያየ መንገድ ደግፋ እዚያ ደርሰዋለች ብሏል። በተለይ ስለ ህዳሴው ግድብ በተደጋጋሚ ማንሳታቸውና የህዳሴው ግድብ ላይ አይናቸውን መጣላቸው ብዙ ጊዜ ይነገራል፣ አስፈሪም ይመስላል። አሜሪካውያን የህዳሴው ግድብ ላይ በተለይ በትራምፕ በኩል በተደጋጋሚ እንደዚህ አይነት ንግግሮች ለምን አስፈለገም? ከዚህ ቀደም ዶናልድ ትራምፕ ግብፅ ከፈለገች የህዳሴውን ግድብ ትመተዋለች ሲሉ የኢትዮጵያንና የብዙዎችን ስሜት አስቆጥተው ነበረ። ትራምፕ የህዳሴውን ግድብ እኛንን በገንዘብ የረዳ ነው ሲሉ ዛሬ ደግሞ አጃይብ የሚያስብል እጅም በአፍ የሚያስጭን እረኝ ሰውዬ ወዴት እየሄዱ ነው የሚያስብል ግርምትን የሚያጭር ንግግር ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በማኅበራዊ ሚዲያ ገጻቸው መቼም እዛ ላይ ነው የተነፍሱት፣ ባሰፈሯ ጽሑፍ የኖቤል ሽልማት ሊገባቸው ይገባ እንደነበር ገልጿል። ምናልባትም ለኖቤል ሽልማት ሪኮመንድ አድርጉኝ እያሉ ሳይሆን አይቀርም። ኧረ እንደውም የተመኙትን ይሰጧቸው ይሆናል። ከወዲሁም ፍንጭ እያሳዩ ነው። ለብዙ አገሮች ሰላም እንዲሰፍንና እንዲስማሙ ማድረጋቸውን ተናግረዋል። ዶናልድ ትራምፕ ለማለማ ሰላም እንዲሰፍን ለየትኞቹ ሀገሮች ሰሩ? ይህንን ጉዳይ እንመለስበታለን። ከዚሁ ጎን ለጎን ደግሞ ታላቁን የኢትዮጵያ ሕዳሴ ግድብ እኛ አሜሪካኖች በገንዘብ እንደረዳን እናም እዚህ ደረጃ እንዳደረስን የኢትዮጵያ ሕዳሴ ግድብ እኛ አሜሪካኖች በገንዘብ እንደረዳንና እዚህ ደረጃ እንዳደረስን ይታወቀልን ብለዋል። አሜሪካውያን ለጦርነትና ለብጥብጥ ካልሆነ በስተቀር ለኢኮኖሚና ለሀገራት እድገት ይሰራሉ። ይህ ከትራምፕ ለየት ያለ ንግግር ብዙዎችን አስደንቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢትዮጵያውያን ገንዘብ የተገነባውን የህዳሴው ግድብ በአሜሪካ ሞኝነት የገንዘብ ድጋፍ እየተደረገለት ግዙፉ የኢትዮጵያ ህዳሴ ግድብ እንደተገነባ ተናግረዋል። ፕሬዚዳንቱ በትሩዝ ሶሻል ሚዲያ ገጻቸው ማኅበራዊ ሚዲያ ለእንደዚህ አይነት ነገር ይጠቀሙበታልና፣ አሁን በለቀቁት ጽሁፍ አሜሪካ በሞኝነት የረዳቸው የኢትዮጵያ ህዳሴ ግድብ ወደ አባይ ወንዝ የሚፈሰውን ውሃም በእጅጉ ይቀንሳል ሲሉ ጽፈዋል። ነገርየው በኢትዮጵያና በግብጽ ጉዳይ በተደጋጋሚ ሐሳብ እያነሱ የሁለቱ ሀገራትን የቀደመ ወይም ደግሞ በተደጋጋሚ በድርድሮች የተጋጋለውን የግጭት ስሜት ወይም ደግሞ በሁለቱ ሀገራት የተፈጠረውን ውጥረት የማባባስ ነገር ይመስላል። ከውጭ ጉዳይ ሚኒስትር ማርኮ ሪቢዮ ጋር በመሆን በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ ሪፐብሊክ መካከል ባለው ጦርነት ላይ አስደናቂ የሆነ ስምምነት ማዘጋጀቴን ሪፖርት በማድረጌ በጣም ደስተኛ ነኝ ይህ ጦርነት ከብዙዎች ጦርነት በበለጠ በከፋ የደም መፋሰስና ሞት የሚታወቅ ሲሆን ለአስርተ ዓመታት የቆየ ነው ካሉ በኋላ የሩዋንዳና የኮንጎ ተወካይ ሰነዶች ለመፈረም ሰኞ ዕለት ዋሽንግተን ውስጥ እንደሚገቡ ገልጸዋል። ይህ ለአፍሪካ ታላቅ ቀን ሲሆን በእውነት ለመናገር ለመላው ዓለም ታላቅ ቀን ነው ሲሉ አክለዋል። በተለይ ለአፍሪካና ለአፍሪካውያን ንቀት ያላቸው ማለትም ለአፍሪካውያን መሪዎች ለህዝባቸው ባላቸው እሳቤ የሚነቋቸውና የሚያንቋሻቸው ዶናልድ ትራምፕ ለዚህ የኖቤል ሰላም ሽልማት አላገኝም ብለዋል በህንድና ፓኪስታን መካከል ያለው ጦርነት በማስቆሜ የኖቤል ሰላም ሽልማት አላገኝም በሰርቢያና በኮሶቮ መሃል ያለውን ጦርነት በማስቆሜ የኖቤል ሰላም ሽልማት አላገኝም በግብፅና በኢትዮጵያ መካከል ሰላምን በማስፈኔ የኖቤል የሰላም ሽልማት አላገኝም ያሉት ትራምፕ በቅንፍ ውስጥ በአሜሪካ ሞኝነት የገንዘብ ድጋፍ የተደረገለት ታላቁ የኢትዮጵያ ህዳሴ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል፣ ሲሉ ጽሑፋቸውን አስፍረዋል። ትራምፕ በኢትዮጵያና በግብፅ መሃል ምንድን ነው ያሰቡት? በተደጋጋሚ በዚህ ጉዳይ ላይ የሚያነሷቸው ሐሳቦች እንዴት ነው ነገሩ? ጠቤ ማጫር ወይስ በሁለቱ ሀገራት መካከል የነበረውን ወይም ደግሞ ሊመጣ የነበረ የደም አፋሳሽ ጦርነት አስቆምኩ እያሉን ነው? የሩሲያና የዩክሬንና የእስራኤል ኢራን ጉዳዮች ጨምሮ ውጤታቸው ምንም ይሁን ምን፣ ምንም ባድርግ የኖቤል የሰላም ሽልማት አላገኝም፣ ነገር ግን ህዝቡ ያውቃል እና ለእኔ ዋናው ነገር ያ ብቻ ነው። አመጣሁት ለሚሉት ሰላም የሚገባውን ክብር እንዳላገኙ ተናግረው በህዳሴው ግድብ ላይ አወዛጋቢ መልእክት ማስተላለፋቸው በስፋት እየተነገረ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እሳቸው በሚቆጣጠሩት በትሩዝ ሶሻል ሚዲያ ገጻቸው በኢትዮጵያውያን ገንዘብ የተገነባውን የህዳሴ ግድብ በአሜሪካ ሞኝነት እንደተገነባ መናገራቸው ተደጋጋሚ የሚያስቆጭና የሚያስከፋ ነው። በግብፅና በኢትዮጵያ መካከል ሰላም በማስፈን የኖቤል ሽልማት ሊደረግላቸው ይገባ እንደነበር በተደጋጋሚ ገልጸውታል። በአሜሪካ ሞኝነት የተባለው የህዳሴው ግድብ በቅርቡ እንደሚመረቅ ይታወቃል። በእኔ ጣልቃ ገብነት ኢትዮጵያና ግብፅ ሰላም ፈጥረዋል ያሉት ዶናልድ ትራምፕ ብዙ ጥሪዎችና ስብሰባዎች እየተካሄዱ ነው፣ ብዙ እያደረግኩ ነው፣ ለዚህ ሁሉ እውቅና አላገኘውም፣ ግን ችግር የለውም፣ ህዝቡ ይረደዋል ብለዋል። በፕሬዚዳንት ትራምፕ በእስራኤልና በኢራን መካከል የተፈጠረው ሁኔታ ሰላም እንዲያገኝና እልባት እንዲያገኝ እንደሚጥሩ በዚህም የኖቤል ሽልማት እንደማይሰጣቸው ሰላም እንዲመጣ ለማድረግ እየሰራው ነው ባሉት ንግግራቸው በኢትዮጵያና በግብጽ መሀል ውዝግብ መፍታት መቻላቸውን እንደ ተሞክሮ አንስተውታል። ፕሬዚዳንቱ ትሩዝ ሶሻል ሚዲያ በተባለው የግል ማህበራዊ ገጻቸው ኢራንና እስራኤል ስምምነት ማድረግ አለባቸው። በህንድና በፓኪስታን መካከል ሰላም እንዲመጣ አድርጌያለሁ። ከአሜሪካ ጋር የሚደረገው የንግድ ግንኙነትን ተጠቅሜ ከሁለቱ መሪዎች ጋር ባደረግኩት ንግግር ጦርነት ለማቆም ውሳኔ ላይ ደርሻለሁ ብለዋል። ሌላው ኬዝ ግብፅና ኢትዮጵያ የአባይ ወንዝ ላይ ተጽዕኖ በሚያመጣ ትልቅ ውሳኔ ውዝግብ ውስጥ ገብተው በእኔ ጣልቃ ገብነት ቢያንስ ሰላም ፈጥረዋል ማለታቸውን።